እርግጠኛ ነኝ ያ ሲ ኢመጅ ነው። እሺ፣ አንዴ ይቅርታ ይቅርታ፣ ቢዚ። እሺ፣ ይቅርታ ቢዚ። የአንተ አወሩት ወሬ አሁን እኔና እሷ ክርስቲያን ነን፣ ኦርቶዶክስ ነን። እኔ ኦርቶዶክስ ነኝ፣ በእምነቴ ያን ያህል ጠንካራ መባል ሰው አይደለሁም። ግን አይ ኖው የማውቀውን አውቀዋለሁ የማምነውን አውቀዋለሁ። ነው ከጠየከኝ ስለ ሙስሊም አንተ ላትመልሳቸው የምትችላቸው ከእነ ማስረጃው እዚህ በጠይቅ የምችላቸው ፕሌንቲ ሆኖ ጥያቄዎች አሉ። ቆይ ስማኝ፣ አዳምጠኝ። ቆይ ስጠይቅ ይሰድቡኛል። ጥያቄ ለጠየኩት እኔ ለጠየኩት። ኖ ኖ ኖ፣ ዝም ብለህ አዳምጠኝ። እሱን ተወውና ተራክ ሲደርስ ደግሞ አንተ ታስረዳኛል። ኢትስ ኦኬ። እኔ በጣም ነው የምወዳችሁ፣ ለሃይማኖታችሁ ያለውን ክብር ወዳለሁኝ፣ አለባበሳችሁን ኤቭሪቲንግ በጣም ወዳለሁኝ። ከዛ ውጭ ብዙ ነንሴንስ የሆኑ ነገሮች አሉ በእኔ እናንተም ነንሴንስ ሆኑብ እንደምታወራው ማለት ነው። እዚህ ጋር በኋላ ባወራ የሆነ ነገር ብጠይቅ ሪከርድ አርጋችሁ ነገ ስጨፈጨፍ ነው ማድረግ ከፈለግ ከአንተ ፍላጎት ካለ አዳምጠኝ። ፍላጎት ካለ በሁለት በአምስት ደቂቃ ውስጥ ከሁለት እስከ አምስት ደቂቃ የኛ አስተማሪ የሆነ መጽሐፍ ቅዱስን ሊያስረዳክ የሚችል ሰው ልጠራል እችላለሁ። እኔም እሷም አሁን እዚህ ሰው ፊት አምሳ ምናምን ሰው ኦልሬዲ እኔ ጋር የገባው ሁለት ሰው ላይ ነበርኩ ቁጭ ብዬ ነበረው ነው በመደናበር ምናምን ከሆነ መጽሐፍ ቅዱስ ከሆነች ቦታ ላይ አይነበርም። ከላይ ነው ምታነበው። ኤንድ ደግሞ አስተማሪዎች አሉ። እኛ ሴቶች ነን፣ አስተማሪዎችም አይደለንም ምንም አይደለንም። እኛን አስገብታችሁ የምትጠይቁበትን ምክንያት አይን ነው አውቀዋለሁ። ይህኔ አሁን የሆነ አስተማሪ መጥቶ አስገባኝ ቢል በፍጹም አታስገባው፣ በፍጹም ብዙ ጊዜ ስላየው ነው። እና ጥሪ ካልከኝ ስልክ ስላለኝ ደው የመጥላት መጥራት ይችላለን። አሁን ጥሪ አሁን ለናራ ይችላል፣ አይደለም ኢትዮጵያ ላይ ዓለም ላይ ያለ አስተማሪ ጥሪ የፈለክሽ ማስተማሪ አሁን ጥሪ፣ ባለጌና ተሳዳቢ ሰው ብቻ እንዳጠሪ ባለጌና ተሳዳቢ ሰው የለም።

አ ስድብ ምናምን የለውም። ጋይስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስድብ እዚህ ጋር የሚጽፉ ሰዎች አቁሙ፣ ምንም የሚጠቅም ነገር የለውም። እሱ እኔ ማመጥከውን ፈጣሪ ነብይ እያለ በጣም ብዙ ነገር እያለ ሲያወራ ነበር። እኔ የእናንተን ብዙ ማቀውን ነገር እዚህ ጋር ማውራት ይችላል። ግን እናንተ አደርጋለእየምትሳደሰአቁእእና በመጀመሪያ ደረጃ አንቺ ነሽ አሁን ሆቶ ነሽ እያወራሽ። አንዴ እኔ እና ቢያንካ አወራችኝ። እኔን አዳምጪኝ አልኳት። አዳመጠችኝ አወራች። ቁጭ ብዬ አዳምጥኳት። አወራሁን ቁጭ ብላ አዳመጠችኝ። ከዛ ነብይ የለም የሚል ነገር ነገረችኝ። አሳየኋት ባይብል ላይ ከራስ መሀል ላይ ገብተን ያሳ እሱን ኤክስፕሌን የሚያደርግልህ ሰው አመጣለሁ ነው ያልኩህ። እኔ እና እሷን ደግሞ አናውቅ ኦልሬዲ በደንብ ልናስረዳህ እንደማንችል ይኖዊ ታውቀዋለህ፣ እና ደስ አይልም። እኔም ከእናንተ ጋር የሆነ ሰው አስገብተው ሲያስጠልቁህ በጣም እኛም ያለ ነገር ነው፣ አስገብተው ሲያስጠልቁ። የፈለግሽውን ጥሪ አንቺ ሚውት አድርጊና ተቀመጭ፣ እኛ እናውራለን ከሷ ጋር። የፈለግሽው የዓለም ላይ ያሉ ሰዎችን ይዘሽ ነው የፈለግሽው እሺ አቡኪ ምን አልክ? ሰላሙ አለይኩም። ድምጼ እየተሰማ ነው? አይ ድምጼ አይሰማም። አንተ ግን ትሰማለህ። ያ እንትን አደረገችው ብዬ እኮ ነው። በታችን በቃይ ጥሪ ነው ሌላ አንተ አይ ቀጥሎ ይብረው ከፈለግሽ እፎይን ከፈለግሽ እነሱ አይችሉም ካልሽ፣ ውጭ ሀገር ያሉትን ከፈለግሽ መጥራት ትችያለሽ። ኤኒዌይስ አቡኪ፣ ስላሴ ስላሴዎች አይባልም፣ በሚቀጽ አይጨመርም፣ እንደ ፕሉራል አደለም። ስላሴ የሚባል አንድም ሶስትም አምላክ ማለት ነው አደለ? ስለዚህ ከተራራው እንትን ጀምር። ሴጣን ኢየሱስ ክርስቶስን በምድር ላይ ሳለ ሊፈትነው የፈለገ ጊዜ ፊት ለፊት ቆመና ለእኔ ከሰገድክልኝ ነው የዓለምን ሁሉ ነገር በእጅ ካረጀትለው፣ ያው ልታሳስተኝ ነውና እኔ የምሰግደው ለአንድ ለአንድ ፈጣሪ ነው አደል ያለው፣ ለአንድ አምላክ ነው አደል ያለው። አንድ አምላክ ሆነ አንድ አምላክ ያለ አንድ አምላክ የአንድ አምላክ ሶስት አምላክ ነው የሶስት አምላክ አንድ አምላክ ይሄ የስላሴ ኮንሴፕት ነው። እኛ ሰው ነን። በሰው አይምሮ እንዴት አንድ ነገር ሶስት ይሆናል? ሶስት ነገር እንዴት አንድ ይሆናል? ያ ከኛ አይምሮ ከኛ አስተሳሰብ የረጸጸ የምትለው ቃል አሁን እዚህ ጋር ሃይላይት ታደርጉኛለት በጣም የረጸጸ ነው። በጣም በጣም ማለት የሰው ልጅ እንደ ሰው በጣም ብዙ ነገር ሊያስብ ይችላል። አይደኑ ጨረቃ ድረስ የሚሄድ የሚችል አይምሮ አለን። ግን ስለ አምላክ ያ ፓርት ላይ ሲመጣ ደግሞ ስላሴ ስለሚለው ኮንሴፕት ላይ ስንመጣ አንድ አምላክ ሶስት አምላክ ሶስት አምላክ አንድ አምላክ እንዴት የሚሆናል የሚለው ነገር መማር ላይ ሚፈልግ ሶስት አምደ ቤተክርስቲያን የሚባሉ አምዶች አሉ። አምድ በጌዘኛ ምን ማለት ነው? አንዴ ቆይ፣ አንዴ ሚታርግ እናወራለን፣ እናወራለን። እንዳትጅ ቀጤሽ ቢያንካ አምድ የሚባሉ አምዶች አሉ። አምስት አምድ ናቸው። አምስቱ አምዶች ምንድን ናቸው? የቤተክርስቲያን ምሰሶዎች ናቸው ማለት ያለ አምስቱ ያለ አንዱ ቤተክርስቲያን አትቆመም ማለት ነው። ምስጢረ ስላሴ አለ። የመጀመሪያው አንዴሽ እንዳትረብሽ፣ ችግር ይ እስከዛ እሷ አላወራት ቢያንካ አምደስላሴ ሚስጢረ ስላሴ አለ ሚስጢረ ስጋዊ አለ። ስጋዊ ማለት እንዴት ኢየሱስ ክርስቶስ ከአንድ ከሶስቱ አንድ አምላክ እንዴት ስጋ እንደለበሰ ነው። ሚስጢሮች ናቸው ማለት ሚስጢሮች ሲባል ተደብቀው ሰው እንዳያውቃቸው ምናምን ሳይሆን መማር ትችላላችሁ። ስለነሱ ሚስጢሮች መማር አመት ትችላላችሁ ግን የሰው ልጅ እስከሆናችሁ ድረስ በሰው አእምሯችሁ መቼም ፉል ኮንሰፕቱን ልትረዱት አይችሉም፣ ምክንያቱም በጣም ለሰው አእምሮ የለጸጸ ነው። የአምላክ ስራዎች ስለሆኑ ማለት ነው። አንዱ ሚስጥረ ስላሴ ነው። እንዴት አንድ አምላክ ሶስት ሶስት አምላክ እንዴት እንደሚሆን አንድ ሰው ልጅ ጴጴስ ጳጳስ ላይ ቄስ፣ ብዙ ነገር ሊሆን ይችላል። ሼካ ብዙ ነገር ሊሆን ይችላል። በሃይማኖት ደረጃ ብዙ ስልጣን ሊኖር ይችላል። መቼም ፉል ኮንሰፕቱን አይገባቸውም፣ ምክንያቱም ሚስጥር ነው። ተረዳችሁኝ አይደል ከዛ ምስጢረ ስጋዌ አለ ምስጢረ ጥምቀት አለ ምስጢረ ቁርባን አለ ከዛ ምስጢረ ትንሳኤ አለ ቁርባን ምስጢረ ጥምቀትና ምስጢረ ትንሳኤ እነሱ አሁን ላይ ኦርቶዶክስ ከሆናችሁ በጣም ተማሯቸው ክርስቲያን ኢን ጀነራል ከሆናችሁ ካቶሊክ ኤቭሪቲንግ ተማሯቸው በጣም ለቤተ ክርስቲያን ሞስት ኢምፖርታንት የሆኑ አምዶች ናቸው ተረዳችሁኝ አይደል የስላሴ ኮንሰፕት እዛ ውስጥ ነው አሁን ምንም ብላችሁ ጥቅስ ባመጣላችሁ አይምሯችሁን ኦፕን አድርጋችሁት ያን ኮንሴፕት ለመማር እስካልፈለጋችሁ ድረስ አይገባችሁም። ታረዳችሁ ያረን አይኖ ብዙ ክርስቲያን ሲባል ብዙ ተከፋፍለናል፣ ግን አንድ የሚያደርገን ትልቁ ነገራችን ሁላችንም በሚስጥረ ሥላሴ ማማናችን። አሁን እዚህ ጋር ለምንድን ነው ኢየሱስ ክርስቶስ ነብይ ነው ብዬ ማለም ነው ቅድም ካልኳችሁ ነገሮች ጀምሮ ቅድም ከወራችሁ እስካሁን ከወራችሁ ነገሮች እኔ ነብይ ነው ብዬ አላምንም። አስተምሮዬም ሃይማኖትም እሱን አይደለም የሚያስተምረኝ ከሶስቱ አምላክ ስጋ የለበሰው እኛን ለማዳን የመጣው ሰው ልጅ ስለሆነ ያጠፈው እግዚአብሔርም የሰው ልጅ ስለሆነ ሊቀጣ ያሰበው የቀጣው በሰው ሆኖ መጥቶ የእኛን ቅጣት ተቀጣልን ይቅር እንድንባል ሰው ስጋ ነው እኮ ያጠፈው። አዳምና ሔዋን መላእክት አልነበሩ ሰዎች ነበሩ ያጠፉት እንደ ሰው ስለነበረ ስጋውን ሰጥቶ ደሙን አፍስሶ መስቀል ላይ ተሰቅሎ ለእኛ እንዴት ነው ሰክሪፋይስ ሆኖናል? ቢያንካ ይኸውልሽ፣ አሁን ካላስቸገርኩሽ ማለት ነው። እኔ ኦብየስሊ ቅድም እንዳሳየሽ ስላሴን ይወክላል ብዬ ማምነው አንድም ጥቅስ አላገኝም እስከዛሬ አንብብ ያለው በነገራችን ላይ ለምን አነበብክ ብለህ ካልሽ አባቴ ፕሮቴስታንት ነው፣ እና እኔ ሙስሊም ነኝ። ሰው በዛ ምክንያት አነባለሁ። ሰው አንድም ጥቅስ አላገኘሁም። አንድ ጥቅስ ብትሰጪኝ በዛ ላይ ማውራት እንችላለን። ኤኒዌይስ ግን አሁን እሱ ይቅረና አንድ ጥቅስ እንደሌለ ነው አንድም ስላሴ የሚያሳይ ባይሆን ያለው ቀደም እንዳልኩሽ አንድ አምላክ ነው ነብይ አይደለም ብዬ አመንኩኝ። ኢየሱስ ነብይ ለመሆኑ በጣም ብዙ ጥቅሶች ነብይ ብቻ ሳይሆን አሁን ለምሳሌ ማርያም የወለደችው ምንድን ነው ብለን ስንል ሉቃስ ወንጌል ምዕራፍ አንድ ቁጥር ሰላሳ ጀምሮ እናንብበው ምን እንደሚል ምን አለ ሉቃስ ወንጌል ምዕራፍ አንድ ላይ ሲናገር እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትየዋለሽ አላት የተወለደ ወንድ ልጅ ነው የተወለደው ፅንስ ነበር የሚበላ የሚጠጣ ነበር ከዛ ቀጠለና ምን አለ ጌታ አምላክም የአባቱም የዳዊትን ዙፋን ይሰጠዋላል ማን ነው የሚሰጠው ጌታ አምላክ የተባለ አለ። ልብ አድርገው። ያ ጌታ አምላክ ለማን ይሰጠዋል? ለኢየሱስ። የአባቱን የዳዊትን ዙፋን ይሰጠዋል። ስለዚህ አሁን ያ ጌታ አምላክ ነው መመለክ ያለበት ነው ብሎ የሚያስተምረው አንድም ቦታ፣ ኤኒ ሲንግል ቨርስ ማለት ነው ኢየሱስ መመለክ እንዳለበት የሚያሳይ ኢየሱስ አንድም ቦታ አንዱ አምላክ እንደሆነ የሚያሳይ አንድ ጥቅስ የለም፣ ዜር ኢዝ ነቲንግ ማለት ነው። ጥቅስ ካለ ትሰጡኝ ያላችሁ እና ባይሆን ኢየሱስ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ እኔ ሰው ነኝ ብሏል። ከእግዚአብሔር ሰምቼ ለእናንተ የነገርኳችሁ ሰው ነኝ አለ። ማርቆስ ወንጌል ምዕራፍ ስድስት ቁጥር አራት ላይ ኢየሱስ ምን አለ ሲናገር ነብይ ከገዛ ሀገሩና ከገዛ ዘመዶቹ በቀር ሳይከበር አይቀርማል። ራሱ ነብይ እያለ አይቀርም ብዙ ቦታ ነብይ ስለ ነብይነት በጣም ብዙ ጥቅስ ልሰጥ ይችላል። ለዛ ነው እግዚአብሔርም ኦሪዘውልኩ ላይ ሲናገር እ እኔ ነብይ ነኝ የሚልበት። እሺ፣ ማርቆስ 6:4 ነው መጀመሪያ። ከዛ በፊት አንድ ጊዜ ከዚህ ጥቅስ በፊት ከዚህ ጥቅስ በፊት አንድ ጥቅስ ልስጥሽ አንዴ። እሺ፣ ሪፈረንስ ሰጣኝ። አንተ አንብብልኝ፣ ችግር የለውም እኔ እስካገኘው ድረስ አንብብልኝ፣ እኔ ማርክ ላረገው ስለፈለኩ። እሺ፣ እሺ እሺ ምን አለመሰለኝ መጀመሪያ እቺን ቴክስት ትይዥልኛለሽ ስንት መሰለሽ የምትይልኝ አ ኦሪ ዘውልቁ ምዕራፍ 12 ቁጥር ስድስት ላይ ኦሪ ዘውልቁ ምዕራፍ

እኔ የኦርቶዶክስ እና የፕሮቴስታንት ልዩነት እሺ፣ ኦኬ ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ እንዲህ ይላል፣ እርሱ ቃሌን ስሙ፣ በመካከላችሁ ነብይ ቢኖር አለ ልባ እግዚአብሔር ሲናገር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልምን አናገረዋለሁ አለ። አሁን የመስፈርት ነው እግዚአብሔር ነብይ ካለ ወይ በራእይ ያናገረዋል ወይ በህልም ያናገረዋል ይሄን ያዘልኝና አሁን ወደ ኢየሱስ ነብይነት እንምጣ ኢየሱስ ነብይ ስለመሆኑ በጣም ብዙ ጥቅሶች አሉ ለምሳሌ ከአምላኩ ሰምቶ ለሰዎች ማስተላለፉ በራሱ ነብይ ያደርገዋል አሁን በአሁኑ ጥቅስ ማለት ነው ግን እሱን አይደለም እሱም በኋላ እሰጥሻለሁ ነብይ የተባለበትን ልስጥሽ ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ህዝቡም አለ ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ ይላል ማን የመጣው ነቢዩ ኢየሱስ እንቀጥል ሉቃስ ወንጌል ምዕራፍ አዎ የኦርቶዶክስ መጽሐፍ ቅዱስ እናውጣለሽ ነብይ የሚለው ላውጣለሽ፣ እያውጣ እያሳየላውጣለሽ። ማቴዎስ ወንጌል ላውጣ፣ ማቴዎስ መጀመሪያ የሉቃስ ወንጌል ስንት ነው? ሉቃስ ወንጌል ምዕራፍ 24። ኦኬ ሉቃስ ወንጌል ምዕራፍ 24

ዙሪያ እንዴ ተመልከች። ቁጥር 19 ላይ አንተ ብቻ ከሚለውን ጀምር። ያው እሱ ኦኬ። ምን ይሄ ምንድነው ከሚለውን ጀምር። እሺ ይሄ ምንድነው ከሚለውን ጀምር። እዚህ አካባቢ ማለት ነው። ቁጥር ላሳይሻን። እዚህ አካባቢን ጀምር። እሺ በእግዚአብሔር ከሚለውን ጀምር። አየሽው? ይታያል። እሺ እሺ በእግዚአብሔር አለ። በእግዚአብሔር ፊት በህዝቡ ሁሉ ፊት በቃሉና በስ ማን ነው? በስራው ብርቱ ነቢይ ስለነበረው ስለናዝሬቱ ኢየሱስ ይላል። አያሽ አያሽ፣ አ ላይ ጎደላ። በእግዚአብሔር ከሚለው ጀምሪና አንብብ

የሐዲስ ኪዳን መጽሐፍት በብፁዕ ወቅዱሰ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቃነ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዚዳንት ፈቃድና ትዕዛዝ ተዘጋጅቶ ከግዕዙ ዘር እና ከመጽሐፍ ቅዱሱ መሰረታዊ ቋንቋዎች ከብራይስጥ ከጽሩ ዘር ጋር ተመሳክሮ እየታተማ አለ። ኢትዮጵያ መጽሐፍ ቅዱስ ማህበር። ከዛ በኋላ አሁን ይሄ የማን እንደሆነ ተመልከችው። ያው እዚህ ያሰመርኩበት ላይ ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታተመ ይላል። አየሽ፣ ለማን የታተመ ነው? አዎ፣ ስለዚህ በጣም ፕሌኒ ኦፍ ታይምስ ነው ማለት ኢየሱስ ነብይ መሆኑን ነው የሚናገረው። ኢየሱስ ነብይ መሆኑ ብቻ ሳይሆን እኔ እዛው የያዝከው መጽሐፍ ቅዱስ ላይ የግዕዝ ቁጥር አለማወቅ በጣም ይቆጨኛል ግን ላይክ እና በጊዜኛ ስለሆነ ክኒስ ሲሄድ ምን ቁጥር እንደሆነ አላውቅም። አሩን እኔ ግን መጽሐፍ ቅዱስ ላይ ነው አሳይኝ። እንትን አለ አደለ ይሄ ፍሮንት ፔጁ ላይ ሊስት ቆይላ ሳይሽ የመጀመሪያ በእምነት ያን ያህል ጠንካራ መባል ሰው አይደለሁም። ግን አይ ነው የማውቀውን አውቀዋለኝ የማምነውን አውቀዋለኝ ነው። ከጠየቅከኝ ስለ ሙስሊም አንተ ላትመልሳቸው የምትችላቸው ከነ ማስረጃው እዚህ ለጠይቅ የምችላቸው ፕሌንቲ የሆኑ ጥያቄዎች አሉ። ቆይ ስማኝ፣ ቆይ አዳምጠኝ። ቆይ ስጠይቅ ይሰድቡኛል። ጥያቄ ለጠየኩት እኔ ለጠየኩት። ኖ ኖ ኖ፣ ዝም ብለህ አዳምጠኝ። እሱን ተወውና ተራክ ሲደርስ ደግሞ አንተ ታስረዳኛል። ኦኬ ኦኬ እኔ በጣም ነው የምወዳችሁ ለሃይማኖታችሁ ያለውን ክብር ወዳለኝ አለባበሳችሁን ኤቭሪቲንግ በጣም ወዳለኝ። ከዛ ውጪ ብዙ ነንሴንስ የሆኑ ነገሮች አሉ በእኔ። እናንተም ነንሴንስ ሆኑብን እንደምታወራው ማለት ነው። እዚህ ጋር በኋላ ባወራ የሆነ ነገር ብጠይቅ ሪከርድ አድርጋችሁ ነገ ስጨፈጨፍ ነው ማድረው። ከፈለግ ከአንተ ፍላጎት ካለ አዳምጠኝ። ፍላጎት ካለ በሁለት በአምስት ደቂቃ ውስጥ ከሁለት እስከ አምስት ደቂቃ የኛ አስተማሪ የሆነ መጽሐፍ ቅዱስን ሊያስረዳክ የሚችል ሰው ልጠራል እችላለሁ። እኔም እሷም አሁን እዚህ ሰው ፊት አምሳ ምናምን ሰው ኦልሬዲ እኔ ጋር የገባው ሁለት ሰው ላይ ነበር ቁጭ ብዬ ነበረው ነው በመደናበር ምናምን ከሆነ መጽሐፍ ቅዱስ ከሆነች ቦታ ላይ አይነበረሽ ከላይ ከነው የምታነበው ኤንድ ደግሞ አስተማሪዎች አሉ እኛ ሴቶች ነን፣ አስተማሪዎችም አይደለንም ምንም አይደለንም። እኛን አስገብታችሁ የምትጠይቁበትን ምክንያት አይ ነው አውቀዋለሁ። ይህን አሁን የሆነ አስተማሪ መጥቶ አስገባኝ ቢል በፍጹም አታስገባው፣ በፍጹም ብዙ ጊዜ ስላየው ነው። እና ጥሪ ካልከኝ ስልክ ስላለኝ ደውዬ መጥራት መጥራት እችላለሁ። አሁን ጥሪ አሁን ልጠራ ይችላለሁ። አደለም ኢትዮጵያ ላይ ዓለም ላይ ያለ አስተማሪ ጥሪ የፈለግሽ ማስተማሪ አሁን ጥሪው፣ ባለጌና ተሳዳቢ ሰው ብቻ እንዳትጥሪው። ባለጌና ተሳዳቢ ሰው የለም፣ ባለጌና ተሳዳቢ ሰው የለም። አዎ እኔ ጥሪው፣ ማንም ይሁን ጥሪው። አሁን ጥሪው ኦኬ፣ ማንም ይሁን ጥሪው። አሁን እኔ አለሁ፣ በቃ እኔ እስኪ እንትን እስክደውል ድረስ እናንተ አውሩ ላርግላሱ የፈለገ ሰው ግን ማለት ነው፣ እንጠይቀዋለን ይጠይቃል። እጠራዋለሁኝ መውጣትም ምንም የለም። ከዛ እሱ እኮ ይህን ሊጠር አደርጋለሁኝ ያደርጋል። ስድድብ ምናምን የለም። ጋይስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስድብ እዚህ ጋር የምጽፉ ሰዎች አቁሙ፣ ምንም የሚጠቅም ነገር የለውም። እሱ እኔም ማመፍከውን ፈጣሪ ነብይ እያለ በጣም ብዙ ነገር እያለ ሲያወራ ነበር። እኔ የእናንተ ብዙም ማውቀውን ነገር እዚህ ጋር ማውራት ትችላለሁኝ፣ ግን እናንተ ስክት በመሳመጠን እናደርጋለ እኔ እና እሷ በመጀመሪያ ደረጃ አንቺ ነሽ አሁን ሆቶ ነሽ እያወራሽ እኔና ቢያንካ አወራችኝ፣ አዳምጭኝ አልኳት። አዳመጠችኝ። አወራች፣ ቁጭ ብዬ አዳመጥኳት። አወራሁ ቁጭ ብላ አዳመጠችኝ። ከዛ ነብይ የለም የሚል ነገር ነገረችኝ። አሳየዋት ባይብል ላይ ከራሴ አሳየ ስለሆነ መሀል ላይ ገብተን ያሳ እሱ ነው ኤክስፕሌን የሚያደርግልህ ሰው አመጣለው ነው ያልኩ። እኔና እሷ እንደማ አናቁ ኦልሬዲ በደንብ ልናስረዳህ እንደማንችል ዩኖ ታውቀዋለህ። እና ደስ አይልም ነው። አሁን እኔም ከናንተ ጋር የሆነን ሰው አስገብተው ሲያስጠንቁ በጣም ነው ያስፈልግ ነው ያለ ነገር ነው። አስገብተው ሲያስጠንቁ ቤዚ ቤዚ ወጣው ሰማ ነው እዚህ የፈለግሽውን ጥሪ አንቺ ሚዩት አድርጊና ተቀመጭ። እኛ እናወራለን ከሷ ጋር። የፈለግሽው የዓለም ላይ ያሉ ሰዎችን ይዘሽ ነው የፈለግሽው። እሺ፣ አቡኪ ምን አልክ? ሰላም አለ ድምፄ እየተሰማ ነው? አይ ድምፄ አይሰማም፣ አንተ ግን ትሰማለህ። ያ እንትን አደረገችው ብዬ እኮ ነው። በታችን ጥሪ ነው ሌላ አንተ አየ ቀጥሎ ይብረ አኬን ከፈለግሽ እፎይን ከፈለግሽ እነሱ አይችሉም ካልሽ ውጭ ሀገር ያሉትን ከፈለግሽ መጥራት ትችላለሽ። ኤኒዌይስ አውኪ እስቲ ልቀጥልና አንዴ ከሷ ጋር ቢያንካ የሀገሬ ልጅ እሺ። ምን አለመሰለሽ ባይብል ላይ አስ አይ ቶልድ ዩ ቢፎር ኢየሱስ ነብይ ስለመሆኑ ፕሌኒ ኦፍ ታይምስ ኢን ባይብል ማለት ነው። በጣም ብዙ ቦታ በጣም ብዙ ቦታ አለ ስለዚህ ኦሪዘ ሁልቁ ቅድም እንዳሳየውሽ ከአምላክ እየሰማ መናገሩ በራሱ ከአምላኩ እየሰማ በና መናገሩ በራሱ ነብይ ያደርገዋል በዛ ነው ኢየሱስ ከእግዚአብሔር ሰምቼ የነገርኳችሁን ሰም ሰው ለትገሎኝ ትፈልጋላችሁ አብርሃም እንዲያል አረጋ ማለት ስለዚህ ከአምላኩ መስማቱ በራሱ ምን ያደርገዋል ነብይ ምክንያቱም ከአምላክ ስንት አምላክ አለን ብለን ስንል ኦሪዘ ዳግም ምዕራፍ ስድስት ቁጥር አራት ላይ አንድ አምላክ አለ በአንድ አምላክና ማነው አንድ አምላክ አለ። በቃ ያ አንዱ አምላክ የኢየሱስም አምላክ የሰዎች ሁሉ አምላክ ነው። በቃ ይሄን ነው ባይብሎ ያስቀመጠው፣ ሌላ ነገር የለም። እሺ ኢየሱስ ሲናገር ይሄ ያስተማረው ትምህርት በራሱ ከአምላኩ እንደሆነ እንዲናገራል። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም፣ ማለት የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም። ማለት የላከኝ የአብ ነው እንጂ የእኔ አይደለም። ማለት የእኔ አይደለም ተግባባን። ስለዚህ ትምህርት እግዚአብሔር ሲናገር ቅድም እንደሰማሽው ኦሪዘውልቁ ምዕራፍ 12 ቁጥር ስድስት ላይ ቃሌ ስሙ በመካከላችሁ ነብይ ቢኖራል እኔ እግዚአብሔር በራእይ ይገለጠለታለሁ ወይም በህልም አናግረዋለሁ፣ ወይ በራእይ ይናገረዋል፣ አለዛ በህል ያናግረዋል። ይሄ ምንድን ነው ነብይ ይባላል ማለት ነው። በባይበል ላይ ኢየሱስ ነብይ መሆኑን ራሱ ተናግሯል። ኢየሱስ መልእክተኛ ነው መሆኑን እራሱ ተናግሯል። ዮሐንስ ወንጌል ምዕራፍ አምስት ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም። ማለት እንደሰማው ፈርዳለሁ፣ ፍርዴም ጻድቅ ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ የላከው አንድ አምላክ አለ። ያ የላከው አንድ አምላክ መልእክተኛ እንደሆነ ኢየሱስ በራሱ አንደበት ተናገረ። ኢየሱስ በራሱ አንደበት ነብይ ነኝ ብሎ ተናገረ። ኢየሱስ በራሱ አንደበት ሰው ነኝ ብሎ ተናገረ። አንድም ቦታ ኤ ሲንግል ቨርስ፣ አንድም ቦታ ኢየሱስ በራሱ አንደበት እኔ አምላክ ነኝ ብሎ የተናገረበት አንድ የለም። የፈለገ መምህር መጥቶ ማስረዳት ይችላል አንድ ጥቅስ ነው የምላችሁ። ኢየሱስ አምላክ ለመሆኑ የሚያስረዳ አንድ ጥቅስ የለም ባይብል ላይ ያንዴ ምን አንዴ ኢብራሂም፣ ከሰላሳ ደቂቃ በኋላ ተመልሰን እንመጣለን። እኔ አንተ ምታወራውን ማስማት አልችልም። ተወረው አው ነው ቤት መልካም ጊዜ እሺ